ቀጣዩን ፓርት ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም እንደምናውቀው ኪራ የቢቲን አይምሮ ለመጠበቅ ያህል ሊያገባት ቃል ገባላት። ምክንያቱም አሁን ላይ የቢቲ እናት ኪራን አፈላልጋ ነው ያገኘችው። እባክህን ለልጄ ስትል፣ እባክህን ተረዳኝ እባክህን ልጄን ላጣት ነው። እባክህን እኔ ወስጄ ባሳክማትም እናም ደግሞ ጸበል ወስዳትም ሊሻላት አልቻለም። ዶክተሮቹ ግዴታ ከአንተ ጋር ልጄ መሆን አለባት ብለው ነገሩኝ። እናም ፈልጌን ያገኘው ክሮቤል ትባላለህ ካይደል ስትለው አዎ ክሮቤል ነኝ፣ ነገር ግን ልጅሽ በጣም ህይወቴን አመሰቃቅላለች ህይወቴን አበላሽታለች ቢልም፣ ነገር ግን በስተመጨረሻም የቤቲን አይምሮ ለመጠበቅም ያህል አሁን ላይ ቤቲን ለማግባት ቃል ገባላት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛልኝ። በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ። እናም ለዚህ ቻይነል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። ቪዲዮውን በመሀል በመሀል አስገባላችኋለሁ። እናም እንደምናውቀው ከዚህ በፊት ከዚህ በፊት ቤቲ የኪራ ፍቅረኛ መሆኗን እናውቃለን። ነገር ግን ጽናት በጣም ታጋሽና መልካም በመሆኗ የተነሳ በኪራ ልብ ውስጥ ገብታለች። ኪራ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ነገር ግን የተለያዩ ፈተናዎች እየመጡ ጽናትን ሁልጊዜ በቃ የተለያዩ መከራዎችና ፈተናዎች ሲመጡ ጽናት ደግሞ ትገፋለች ማለት ነው እናም እኔ የሚገርመኝ ነገር አሁንስ የጽናትም ፈተና በዛ፣ የጽናት መከራ በዛ። በጣም ነው የሚያናደው ማለት ነው። ነገር ግን ደግሞ ምንም ማድረግ አይቻልም። እናንተ በራሳችሁ ቦታ ሆናችሁ ስታስቡት አሁን እቺ ልጅ በቃ ምን ልበላችሁ በጣም አብዳለች። በቃ ምን ልበላችሁ መናገር ምንም ማለትም አትችልም ነው የምትለው፣ እናትየው እንደተናገረችው ከሆነች ስቅስቅ ብላን ያለቀሰችው በቃ ኪራ እባክህን እባክህን እባክህን፣ ልጅን ታደግልኝ። እኔ ያለው ስርኳት ህክምና ትክምና የለም ያለው ስር ኳ ጸበል የለም። ነገር ግን ዶክተሮቹ ግዴታ አንተ ጋር እምትሆን ከሆነ ትድናለችም መፍትሄም አለ ተብዬ ነው አንተን አፈላልጌ ያገኘሁህ። እባክህን ተባበረኝ አለችው። እናም ኪራ እኔ በፍጹም ይሄን ላድርገው አልችልም ሲላትም፣ እባክህን በወለደች በእናትህ ማፀን ይዤሃለሁ ስትለው ደነገጠ፣ አዘነ። ኪራ ደግሞ እናቱን በጣም እንደሚወድ እናቃለን። እናም በስተመጨረሻም ሊያገባት ወሰነ። ቤቲም ተመልሳ ወደ ኪራ ቤት መጣች። ጽናትና ኪራ ተለያዩ ማለት ነው። ያሳዝናል። እና ግን የፈለገ ነገር ቢፈጠርም ጽናትና ኪራ በጣም እንደሚፋቀሩና እንደሚዋደዱ እንዲሁም ደግሞ ፍቅራቸውን በአደባባይ እንደተገላለጹ ነው የምናውቀው እናም የተለያዩ ነገሮች በመሀል እየተፈጠሩ ኪራንና ጽናትን ለማራቅ ብዙ ጊዜ የሚፈጠሩ ነገሮች እየተከሰቱም ነው። እናም ደግሞ እኛም እያየን ነው። ብቻ ቤቲ ወደ ራሷ ማንነት እስክትመለስ ድረስ ይመስለኛል ኪራ የሚያገባት ነገር ግን እንደዛም ሆኖ ጽናት ደም እንባን ያለቀሰችው ልቧን የተሰበረው አሁንስ እኔ የእሱን በደል መሸከምም አቃተኝ፣ ከአቅሜ በላይ ሆነኝ፣ ደከመኝ እያለች ለምሩ ታስተላልፋለች ማለት ነው። ምሩዬም ደግሞ አይዞሽ ቻዩ፣ ብቻ ምንም ማድረግ አይቻልም። እናም ቻዩ፣ አንቺ እኮ ልባም ሴት ከሆንሽ ሁሉ ነገር ማስተካከል የምትች ሴት ነሽ፣ እኔ ደግሞ ለአንቺ አልነግርሽም ስትላትም፣ አይ አሁንስ ከአቅሜ በላይ ሆኗል እያለች ትገኛለች። እናም አሁን ላይ በጣም የጽናት ልብ ደግሞ ደጋግሞን የተሰባበረው አንዴ ብቻም ሳይሆን ከአንዴም በላይ ነው የተሰባበረው። የጽናት ልብ በድጋሚም ተሰበረ፣ ያሳዝናል። እናም እንደዛ ሆኖ ሳለ አሁን ላይ ቤቲ እና የቤቲ እናት ወደ ኪራ ቤት መጥተዋል። እናም ቤቲን ለማግባት ኪራ ደግሞ ለቤቲ ቃል ገባላት በቤቲ እናት ፊት ለፊት ማለት ነው። አሁን ላይ ግዴታ ኪራ ለቤቲ ያስፈልጋታል። ምክንያቱም በጣም አብዳለች፣ ለይቶላታል አክም ቤት ሁላ ኪራ ነው የምትለው፣ ጸበል ስትጠመቅም ኪራ ነው የምትለው ብላ ነው የቤቲ እናት መልእክቱን ያስተላለፈችው ለኪራ። ኪራ ግን ወዶ ሳይሆን በግዱን አሁን ላይ የሚያገባት ማለት ነው። ምክንያቱም የዚች ልጅ ሰላም ደግሞ የሚመለሰው ከፈጣሪ በታች ኪራ አንተ ከጎኗ ስትሆን ነው ብላ ያለውን ነገር እስኪረዳ ድረስ ስቅስቅ ብላ እያለቀሰች ተናግራለች ማለት ነው። እባክን ልጄን አታሳጣኝ፣ በእናትህ ይዥሃለሁ ትለዋለች። ነገር ግን እናቱ ካረፈች ያው ቅርብ ጊዜ ነው ቢያንስና አታውቅም። የቤት እናት መታቀው ነገር የለም ኪራን አፈላልጋን ያገኘችው፣ እናም ጭንቅላቱ እንያዘው ማለት ነው። በእናትህ ማፀን ይዥሃለሁ እባክህ፣ እንደዚህ አትጨክን ምናምን ስትለው በስተመጨረሻም ደነገጠ። ምክንያቱም ኪራ እናቱን ይወዳል። በእናቱ መጣችበት፣ ከዛም ምንም አማራጭ የለው ያው ልጅን ማጣት አልፈልግም እያለች ይች እናት ደግሞ ስታለቀስ፣ በስተመጨረሻም ቢቲን ለማግባት ኪራ ወሰነ ማለት ነው። ጽናቴ መከራ በዛ በጣም ያሳዝናል። በድጋሜ ነው ልቧ የተሰበረው ማለት ነው። እናም ውድና የተከበራችሁ የጽናት ድራማ ተከታታዮች፣ እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡልኝ። እናም እኔ በጣም ነው ጽናት ያሳዘነችኝ። በጣም አሳዝናኛለች። እኔ የእሱን በደል መሸከም አልቻልኩም ብላ እስክትል ድረስ ስቅስቅ ብላ በባለፉ ስታለቅስና ስትሰቃይ አይተናል። ይሄ ደግሞ እንደገና ተጨማሪ ነው። ቤቲና ጽናት ደግሞ እንደማይስማሙ ሁላችንም በደንብ አድርገን ጠንቅቀን እናውቃለን ማለት ነው። አሁን ላይ ያው ኪራ ግድ ሆኖበት ነው ይሄንን ነገር ሊፈጽም የቻለው ምክንያቱም ከዚህ በፊት ፍቅረኛው እንደሆነች እሱ የሚያውቃል፣ ነገር ግን እሱ እሷን እንደማያፈቅራት ቤቲ ራሱ ታውቅ ነበር። አሁን ላይ ያው ስላበደችም ምንም ብዙ የምታስታውሰው ነገርም የለም። ግዴታ የተወሰነ ጊዜ እሷ ከሱ ጋር ሁለቱ ቤቲና ኪራ አብሮ መቆየት አለባቸው ማለት ነው። ግዴታ ነው ግዴታው ምንድን ነው? ይቺ ልጅ እስክታገግም ድረስ ማለት ነው። እና ስድስት ወር ሊሆናት ነው እስካሁን ድረስ አልተሻላትም። ያልወሰድኩበት ሕክምናም የለም ጸበልን በወስዳትም ያው ነው። እና ምን ማድረግ አለብኝ እባክህን ተረዳኝ ብላን ያሳመነችው። ምክንያቱም ሁላችንም አይተናል ቤቲ እንደለየላት እንዳበደች። ሲጠሯት ምን ቢሏት ምን ቢሏት ከቤት ራሱ ጎትቶ አውጥቶ ነው የወረወራት ማለት ነው። እና ለዛ ነው እያፈላለገች ኪራን የቤት እናት ያገኘችው። አሁን ላይ ለልጄ አንተ ታስፈልጋታለህ፣ እባክህን በእናትህ ይዤሃለሁ ነው ያለችው። ከዛን እኔ ይህን ላደርግ አልችልም በፍጹም እኔ ህይወቴን አመሰቃቅላ ህይወቴን አበላሽታን ሄደችው ቢልም በስተመጨረሻ ዞሮ ዞሮ ቢቲን ለማግባት ኪራ ወሰነ እንዲሁም ቃል ገባላት ማለት ነው እናም ሲቀጥል ምሩዬና ናሆሜ አሁን ላይ ያሉበት ሁኔታ ያው ጥሩ ሆኖ ሳለ በባለፈው ናሆሜ ቤተሰብ ስልክ ደውሉለት ሲደውሉለት እንዴ ናሆሜ ምን ተፈጥሮ ነው ለምንድን ነው ግልጽ ማታረግልኝ ብትልም ምሩዬ እነማ አሁን ላይ ምሩዬ ግራ ተካብታለች። ናሆሜ እባክን ከቤተሰቦቼ ጋር ምንድን ያወራሁ ለምንድን ነው ግልጽ ማታደርግልኝ? ስትለውም ናሆሜ አረ ምሩዬ ምንም የተፈጠረ ነገር የለም ሰላምታ ነው፣ ግን ጎረቤታችን ላይ እንደዚህ ሰው ሞት ሆኖ ነው ሰው ታሞ ሆኖ እንደዛ ሲላት፣ አይ ይሄ አይደለም፣ ሌላ ነገር ነው፣ ንገረኝ ስትለው፣ አይ ምንም የተፈጠረ ነገር የለም ይህንን የነገሩኝ ሲላትም፣ ግን አላመነችው። ሄዳ ለጽናት ተናገረች። ጽናት እንደዚህ እንደዚህ እኮ ናሆሜ ማታ ስልክ አውርቶ ነበረ፣ ግን ፊቱ ልክ አልነበረም። ይህኔ ቤተሰቡ ምን እንዳሉት ብቻ አላቅም። እኔ የሰቀቀኑ ገደለኝ ነው የምትለው ምሩዬ። እንደዛ የምትልበት ምክንያት የናሆን ቤተሰብ የናሆን ቤተሰብ ምሩ እንድትወልድ ይፈልጋሉ ማለት ነው። እና እንድትወልድ ስለሚፈልጉ የምሩን ችግር ደግሞ ናሆሜ ግልጽ አድርጎ አልነገራቸውም ለቤተሰቡ ማለት ነው። ምክንያቱም እሷ የልብ ታማሚ መሆኗን ለተወሰነ ጊዜ መውለድ እንደማትችል ሁሉን ነገር እያወቀ ለእነሱ ግልጽ አላደረገላቸውም። ስለዚህ ነው እነሱም ደግሞ አጥብቀው ለምንድነው የማትወልደው ለምንድነው ድክ ድክ የሚል ልጅ ማታመጣው እያሉ ይጨቀጭቆታል። እሱም ደግሞ ምሩዬን ይረዳታል። በነገራችን ላይ በጣም ለምሩዬ ሬስፔክት አለው። በጣም ነው የሚወዳት። እንድትከፋበት ለደቂቃ ራሱ እንድትከፋበት አይፈልግም። እና በቃ ቤተሰቡ በጣም እየጨቀጨቁት ነው። አሁን ላይ ግን እያስቀየሰ ነው የሚናገረው ለምሩዬ፣ እያስቀየሰ ነው የሚናገረው። ኧረ ምንም ኧረ ምንም የተፈጠረ ነገር የለም ምነው፣ በቃ ምንም የተፈጠረ ነገር የለም። ምሩዬ፣ እኔ እኮ ለአንቺ እኮ ምንም እኮ አልደብቅሽም። ለምንድነው ነው ማትረጅኝ ይላታል። ምሩም እባክህን ለምንድነው ነው ማትነግረኝ ትለዋለች። ግን በስተመጨረሻ ምንም የተፈጠረ ነገር የለም ብሎ ቢያስረዳትም ምሩ ብቻ ከፍቷታል ማለት ነው፣ ከፍቷታል። ነገር ግን ያው እነሱም ደግሞ እንደሚስማሙ ተስፋ አደርጋለሁ። አሁን ላይ ግን እውነት ለመናገር ትንሽ ምሩ እየከፍቷታል ማለት ነው። ያው እሷን እያሳሰባት ያለው ነገር ቢኖር ምንድን ነው በባለፈው የናሆሜ እናት የተናገረችው ነገር ነው የሚያሳስባት። በቃ ደጋግሞ እሱን ነገር የሚያወሩ እየመስላት በሰቀቀን አለቀች ማለት ነው። ናሆሜ ደግሞ እሷ ለደቂቃም ለሰከንድም እንድትከፋበት ስለማይፈልግ ምንም ነገር እሷን ማስጨነቅ አይፈልግም። አሁን ላይ ሰራተኛ ስለተቀጠረላት ሰራተኛ ነው መስራት ያለበት፣ አንቺ ልብሽን እኮ እያመመሽ ነው፣ በፍጹም ይሄ ሊሆን አይችልም እያለ እየተንከባከባት እንዲሁም ትልቅ ቦታና ትልቅ ክብር ናሆሜ ለምሩዬ እየሰጣት ይገኛል ማለት ነው። ሁላችንም እንደምናውቀው ናሆም ምሩዬ ናቶ ራሱ ለደቂቃ ለሰከንድ መኖር አይችልም፣ እንደማይኖርም ደግሞ ግልጽ አድርጎ በባለፈው ተናግሮ ነበረ። ምሩዬም ደግሞ በጣም ነው የምትወደው። ሁለቱም በቃ ደስ የሚላቸው ደስ የሚል ነገር ቢኖር ይከባብራሉ። በቃ የሌለ ነው የሚወዳት እሱ በጣም ይወዳታል፣ እሷም በጣም ትወደዋለች። እናም ደስ የሚለው ነገር ፍቅራቸው በቃ በጣም የሌለ ይመቻል ማለት ነው። እናም ሲቀጥል ሰኒና ሰኒና ክብሮም ለተወሰነ ጊዜ ተጣልተው ነበረ። እናም በባለፈው ጠይቃት ነበር ምሩዬ፣ እንዴ ሰኒ፣ እንዴት ነሽ ክብሮሜ እንዴት ነው ስትላት፣ እንዴ ክብሮ ምን ይሆናል ብለሽ ነው? አሁን ደውሎልኝ እኮ ደርሻሉ አለኝ አለች እና አዎ እኮ ሜሴጁ ቴክስቱን እያይሽ ልብሽ ጥፍት ሲል እኮ ገርሞኝ ነው። አለቻት ምሩዬ አይ ነው ነው ብለሽ ነው አለችና፣ ስታስቀይስ ሰኒ አረ፣ ምን ታስቀይሻለሽ? ስለሱ ሲወራ እኮ ለምሮም የምታስቀይሽ ነገሮችን፣ አለቻት ምሩዬ። አረ፣ ምን አስቀይሳለሁ ብለሽ ነው? ምንም የማስቀይሰው ነገር የለም። አሁን በቃ ሌላ ነገር ብናወራ አይሻልም እንዴ? አለቻት ሰኒ። ነገር ግን እንደሚመስለኝ ከሆነ ሰኒ ክብሮ ምን አፍክረዋለች። ከሊና ጋር ማለት ነው ሊና፣ ሊናና ክብሮ አብረው ቁጭ ብለው እንደ አጋጣሚ ስታያቸው ለቅጥል ነው የምትለው ብድ ነው የምትለው ሰኒ ማለት ነው። ግን እንደምታፈቅረው በግልጽ አትናገርም። እሱ ጋር ስደርስ በጣም ነው የምታካብደው። በጣም በቃ ምን ልበላችሁ በጣም ራሷን ትክባለች። ከፊቷ ዞር ሲል ወይ ደግሞ የሆነ ወይ ደግሞ ከሊና ጋር አብረው ስታያቸው በጣም ትናድዳለች ማለት ነው። ለዛሬ ይዤ መጣሁት ቪዲዮ ይህን ይመስላል። በነገራችን ላይ በጣም ያሳዝናል። የፅናት ልብ በድጋሜ ተሰበረ። ያሳዝናል። እወዳችኋለሁ። ባይ ባይ